ዛሬ ደግሞ ከትናንትናው የባሳ መዳሞቹን ያስፈራ እና ያስደነገጠ ነገር ሊንገራችሁ ማን ነው። እዚህ ቪዲዮ ላይ ኮመንት ላይ ገብተው መዳሞች ምን ብሎ እንደጻፉ እነግራቸዋለሁ። ማን ነው ከነጭራሹ ደግሞ አንዷ ደግሞ እንዴት አድርጋ አንዲት ፊሊፒን ሰራተኛ የመዳሟን ባል ቀሚታ በሷ ቦታ ተተክታ እሷን አግብቶ የመጀመሪያ ሚስቱን እንዴት እንደፈታት ሙሉ ታሪኳን ጽፋ አገኝቸዋለሁ ማለት እሱንም፣ የእያንዳንዱን ነገር ነግራቸዋለሁ ማለት ነው። ቪዲዮን ላይክ ሼር እያደረጋችሁ ጀምሩት። አሰላሙ አለይኩም ወራህመቱላይ ወረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴ ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ ሱብሓነ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባቴ በፊት እንደምታውቁት እኔ ምግብ ነው የምሰራው፣ እግሬ ያብጣል። በዛ ላይ ደግሞ በጫማ ማሄድ አልችልም ማለት ነው። በጫማ ላይ ስቆም ያቃጥለኛል። ብዙ ጊዜ በላጥ ላይ ነው የምቆመውና፣ እስኪ ለዚህ መፍትሄ ካላችሁ ንገሩኝ። ደግሞ ያብጣል፣ ያቃጥለኛል። ማታ ማታ ወላሂ እንደበቅ እሳት የሆነ እሳት ነገር ውስጡ ላይ ያለ ያክል ነው የሚሰማኝ። እና እስኪ መፍትሄ ካላችሁ ንገሩኝ ማለት ነው። ሐኪም ቤት ሄጄም ብዙ ጊዜ ክኒን ይሰጡኛል፣ መርፌ ይወጉኛል፣ ምንም ነገር ምንም ጥቅም አላገኘሁም። እና እስኪ የምታውቁን ነገር ካለ መፍትሄ ካለው ንገሩኝ ሀባይቢ። ሲቀጥል ወደ ቪዲዮ ስገባ ትናንትና የሆነ ቪዲዮ ለቅቄላችሁ ነበረ። እዛ ቪዲዮ ላይ ብዙዎቻችሁ ስቃችኋል። ወላይ ደስ ብሎኛል። እንደዚህ ተደስታችሁ ስስቁ ሳይ ወላይ በጣም ነው ደስ የሚለኝና በጣም ደስ የሚል ኮመንት ነበር። አንዳንድ ቀስም የሚሰብሩም ቢኖሩም ግን አንዳንዶቻችሁ ደግሞ ለእኔ ያግዛችሁ እየገባችሁ መልስ እየሰጣችሁ ነበር። ይህኔ ምርጦች ምን ላድርጋችሁ። ወላይ ፈጣሪ ከክፉ ነገር ይጠብቅልኝ። ለማንኛውም ሀባይቢ እና እዚህ ቪዲዮ ላይ መግቢያ ላይ ያያችሁት ፎቶ እኔ ፎቶውን ያመጣሁት ቪዲዮም አለው። እዛ ቪዲዮ ላይ አንዳንድ መዳሞች ምን ብለው እንደጻፉና እንዲሁም ደግሞ አንዲት ፊሊፒኒ ሰራተኛ የመዳሟን ባል ቀምታ? ባልየው እሷን አግብቶ ከዛ ምስቲቱን የሁለትና የሁለት ልጆች እናት ማለት ነው፣ የሁለት ልጆቹን እናት ወላሂ ፈትቶ ፊሊፒኒውን እንዴት እንዳገባ እነግራችኋለሁ ማለት ነው። እና ኮመንት ላይ የእያንዳንዱን ጽፋ እኛ ጀማዓ ላይ ነው ብላ ነበር የጻፈችው ማለት ነው። እና እንዴት እንደሆነ እሱን ልንገራችሁ ነው። ወደ ሌላው እንገባለን። እና እንደምታውቁት የዚህ ሀገር መዳሞች በጣም ዝፍጥ እና ሰነፎች ናቸው። ወላይ ከመቶ ዘጠና ፐርሰንቱ ሰነፎች ናቸው። ሁሉ ነገር ሰራተኞች እንዲሰሩ ነው የሚፈልጉት። ከነ ጭራሹ እነሱ ስልክ ላይ መጎለት እንጂ ሌላ ነገር አያውቁም ማለት ነው። ከዛ በኋላ እናንተ ሁሉ ነገር አዘገጃጅታችሁ ምናምን እንትን ስትሉ በቃ እንትን ለማ እንትን በቃ እኔን የሰራሁት ለማለት የሚያደርጉት ጥረት ታያላችሁ እና እና እንደነገርኳችሁ እች ሰራተኛ ሚስቲቱ የሁለት ልጆች እናት ናት ከዛ ሰራተኛ ታመጣለች ማለት ነው። ፊሊፒኒ ሰራተኛ ታመጣለች። ፊሊፒኒዋን ሰራተኛ ካመጠቻት በኋላ ሙሉ ነገሩ የቤቱን ሙሉ በቃ ሙሉ በሙሉ ለእሷ አስረክባ በቃ ሰውየውም የሆነ ነገር ሲፈልግ የምትሰራለት ፊሊፒኒዋ ናት። ምግብ የምትሰራለት ፊሊፒኒዋ ናት። ልብሱን የምትወክስለት፣ ልብሱን የምታቀብለው፣ ሁሉ ነገር የምታደርገው፣ ልጆቹን የምትንከባከበው በቃ ፊሊፒኒዋ ናት ማለት ነው። ገባችሁ? ከዛ ሰውየው ሲመጣ ራሱ የሚፈልገውን ነገር የምታዘገጃጅለት የሚፈልገውን ነገር የምታስተካክልለት ሁሉ ነገር የምታረግለት ሰራተኛዋ ናት ማለት ነው። እቺ ሚስቲቱ ደግሞ ሲመጣ በቃ ተቀባብታ ተዘገጃጅታ ከሱ ጋር መተኛት ብቻ ነው የምታውቀው ማለት ነው። ምግብ ራሱ የምታቀርብለት እቺ ሰራተኛዋ ናት። ማነው ከዛ ሙሉ በሙሉ በቃ እቺ ሁሉ ነገር ልጆቹንም ምንኑም ምንኑም እሷ ላይ አስረክባት። ከንት ስትፈልግ ከንትን የጓደኞቿ ጋር ትሄዳለች። ስትፈልግ ከጓደኞቿ ጋር ትወጣለች። ስትፈልግ ልትዝናና ሙሉ ነገሩን ቤት ውስጥ እንትን ትልና ለመዝናናት እንትን ለማለት በቃ ራሷን ማስተካከልና ራሷን መንከባከብ እንጂ ልጆቹን ጭምር ለሰራተኛዋ ታስረክባታለች ማለት ነው። በዚህ ምክንያት ደግሞ ይህንን የሚከታተል ባል እቺ ሰራተኛ ከመጣች ሁለት ዓመት ሞላት። ከዛ ሁለት ዓመቷን ጨርሳ ወደ ሀገሯ ትመለሳለች ማለት ነው። ወደ ሀገሯ ከተመለሰች በኋላ ለሶስት ወር ኢጃዛ ቆይታ ተመልሳ ትመጣለች ማለት ነው። ለሶስት ወር ኢጃዛ ሄዳ በሄደችበት ጊዜ ቤቱ እንዳለ በቃ ስታጸዳ የነበረው ልጆቹን የምትንከባከብ የነበረው የልጆቹን መስኡልያ ሁሉ ነገር የወሰደችው ሰራተኛዋ መሆኑ ገባው ማለት ነው፣ ሰውየው ለምን ብትሉ፣ እሷ ከተሳፈረች በኋላ ቤቱ እንዳለ ቆሻሻ ልብሱ አይቶከስ፣ እንደገና ቤቱ ዝርክርክ ብሎ በቃ ሰራተኛዋ ሁሉ ነገር እንደምታደርግ ገባው ማለት ነው። እሷ ስትሄድ ቤቱ ሰማይና ምድር ሆነ ማለት ነው ገብታችኋል በዚህ ምክንያት ደግሞ ከዛ ሶስት ወር ቆይታ ከመጣች በኋላ የመጀመሪያው ቦታ ተተካች እና መስራት ጀመረች ከዛ በኋላ ሰውየውም እህትማም ወይም ደግሞ ሰራተኛዋ በቃ የምትፈልገውን ነገር እያደርግ ጀመረ ማለት ነው ታውቃላችሁ እነዚህ ፊሊፒኒዎች ከሀራሙንም ሀላሉንም ለይተው አያውቁም ሃይማኖት የሚባል ነገር የላቸውም ለብር ብለው ያ የፈለጉትን ነገር ሁሉ ያደርጋሉ ማለት ነው እና ምንድን ነው ያደረገችው? በቃ ሰውየው የሚጠይቃትን ነገር ሁሉ ትሰጠዋለች። እንዲሁም ውጭ ሲወጣ ምን ትፈልገያለሽ? ምን ላምጣለሽ? ምናምን በቃ ከሱ ጋር እንትን የሆነ በቃ እንክብካቤ ምናምን ነገር ጀመረች። እሱም ደግሞ በቃ እቺ አትከታተላቸውም፣ ሁሉ ነገር ለሰራተኛው ሰጥታ ነው መዝናናትም ስትፈልግ ሰራተኛዋን የቤት ውስጥ ሲታት ንትን ከጓደኞቿ ጋር ትወጣለች። በቀ እንደፈለገች ትሆናለች። ማ እንደፈለገች ስላችሁ ወጥታ ትገባለች። ልጆቹ የትገቡ የትወጡ፣ የምንበሉ፣ የምንጠጡ፣ የምንለበሱ ምናምን የሚባል ነገር የለም ማለት ነው። በቃ ሙሉ በሙሉ የቤቱን በቀ የቤት እመቤት የሆነችዋ ሰራተኛ ይቱ ሆነች ማለት ነው። ከዛ በኋላ ደግሞ ቀስ በቀስ ይህንን ነገር ያየ ባል ቀስ በቀስ ያችን ሰራተኛ ይቱን መውደድ ይጀምራል ማለት ነው። የምትፈልገውን ነገር ሁሉ ያመጣላት፣ ሽቱ ስትፈልግ ልብስት ስትፈልግ ሁሉ ነገር ያዘጋጅላት ጀምር። ትምህርት ቤት የምታደርሳቸው ሰራተኛ ይቱ ናት። በቃ ሁሉ ነገር የምታደረገው ሰራተኛ ይቱ ናት ማለት ነው። በቃ ሁሉ ነገር የምታደረገው እሷ ናት። አንቺ ምን ልታደረግልኝ የሚለው ጭንቅላቱ ላይ መጣ ማለት ነው ቀስ በቀስ እንትን ሊያገባት እንደሚፈልግ ይነግራታል። ፊሊፒኒዋም ደስተኛ ትሆንና ይህን ነገር ትቀበላለች። እቺ ሴትዋ ሳታቅ ሁሉ ነገር ጨራርሰው ሰው በቃ ሊያገባት ፈቃደኛ ሆኖ እንትን ማህከማ ሄዶ እንትን ኒካ አስረላት ማለት ነው። ሙስሊም እንድትሆን አድርጎ ሰልማ ለዋለችው። ከዛ በኋላ ኒካ አስሮ እሷ አታቅም፣ ይሄ ነገር እንደሚከሰት ቀስ በቀስ እቺ የቤት እመቤት ሆነች ማለት ነው። ከዛ በኋላ ጥርጣሬ ይፈጠርና ሴቷ ከቆየ በኋላ ከጊዜው ከሄደ በኋላ ትነቃለች እቺ መዳም ማለት ነው። ስትነቃ ግን ምንም በቃ ጊዜው ሄደዋል። ገባችሁ? ይጣላሉ። ሰራተኛይቱ ከቤት እንድትወጣ ታደርጋለች። ከቤቱ ስታባርራት ለምን እሱ ካፊል ስለሆነ እሷ እንደፈለገች ወደ ሀገር መሸኘት አትችልም። ስለዚህ ከቤት እንድትወጣልኝ ፈልጋለሁ ብላ ከቤት ታባረታለች። ሰውየውም ደግሞ ደስተኛ ሆኖ ውጭ እንደወጣች ስትነግረው ከዛ ተቀብሎ ቤት ተከራይቶ ያኖራት አልማ ነው። እዛ በቃ ኒካ አስሮላት አብረው መኖር ይጀምራሉ። ሴትዋ የምታውቀው ነገር የለም። ከዛ በኋላ ሰውየው ተቀየረባት። ከዛ በኋላ ነገርየው ቀስ በቀስ በቃ እንትን እሱ ሲማግጥባት ስላገኘችው ነገሩ በቃ እንትን ለምን እንዲት አደርጋለ ለምን እንዲት አደርጋለ ስትለው፣ አንቺ እኮ ዝም ብለሽ አንቺ ከኔ ጋር ለመተኛት እንጂ እኮ ሁሉ ነገር የምታደርግልኝ እሷ ናት። እንደውም ከአንቺ የበለጠ የቤት እመቤት የሚገባት እሷ ናት። ልጆቼን የምትንከባከበው፣ ቤቱን የምታጸደው፣ ሶጣ ስገባ የሚፈልገውን ነገር የምታቀርብልኝ እሷ ናት። አንቺ ግን ከጓደኞችሽ ጋር መዝናናት ምንም ነገር ስለ ልጆችሽ የምታውቅ ነገር የለም። ስለዚህ አንቺ ምንታረግልኛለሽ ይላታል ማለት ነው። እና ነገርየው እየባሰ እየባሰ ጥል ይፈጠራል። ከዛ ባለ እሷን ፈቶ ቤት ተከራይቶ ያኑራትን ሰራተኛ ወደ ቤት አምጥቶ ልጆቹን ከሱ ጋር አድርጎ ለሰራተኛይቱ ሰጥቷት ሰራተኛይቱ የቤት እመቤት ሆና ሚስት ሆነች። የመጀመሪያ ሚስቱን ፈታት ነው ብላ የጻፈችው እና ሰራተኞች አትመኑ፣ ሰራተኞች በጣም ከሚባለው በላይ መጥፎ ናቸው፣ ይቀሟቸዋል እና ሙሉ በሙሉ እንትን ቤታችሁን እንዳትሰጧቸው። ልጆቻችሁን ተንከባከቡ፣ ባሎቻችሁን ተንከባከቡ፣ ዝም አትበሉ፣ ሰነፍ አትሆኑ። እና ሰራተኞች በጣም ከሚባለው በላይ ብልጥ ናቸው፣ ያቁበታል። ስለዚህ የእኛ ወንዶች ደግሞ እንትን የሚፈልጉት እህትማም ነው፣ ሆዳቸውን ይወዳሉ፣ የሚንከባከባቸው ሰው ይወዳሉ። ብሎ ኮመንት ላይ ያልጻፉት ነገር የለም ማለት ነው እና እና አሁን ላይ መዳሞች ነቅተዋል እንትን ሰራተኞች የሆነ በቃ ዝም ብሎ ከመሬት ተነስተው እንትን ድሮም ታውቃላችሁ በጣም ቅናታሞች ናቸው መዳሞች። እና እናንተ ጥሩ ልብስ ለብሳችሁ ጥሩ ነገር ስታደርጉ አይወዱም። ዝርክርክ እንድትሉ እና የሆነ ክስት ብላችሁ ኩርትም እንድትሉ ነው የሚፈልጉት ማለት ነው። እና አሁን ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? እኔ ከዚህ በኋላ ሰራተኛዬን አላምናትም፣ ለካ ከጀርባ ምን እንደምታደርግ አላቅም እያሉ ይናገሩ ነበር እና በጣም ነው የገረመኝ ወላሄ ነው የምላችሁ። አንዳንድ ጊዜ ደግሞ አንዳንድ መዳሞች ስለሚያቃጥሉ እንዲሁ ቢቀሙ ደስ ቢትቀሟቸው ደስ ይለኛል። በነገራችን ላይ የሀገራችን ወንድ የሚመስል ነገር የለም። እኔ እንደዚህ ስናገር እየቀለድኩ ነው እንጂ ሌላ ሀገር ዜጋ አግቡ ምናምን። በነገራችን ላይ የእኛ ወንዶች በጣም በዚህ ጊዜ ላይ ተበላሽተዋል ወላሄ እያስረገዙ እንደገና ያፈቀራቸውን ስትወዷቸው ለነሱ ቦታ ሲኖራቸው ከነሱ የበለጠ እናንተ ስትወዷቸው እናንተን ቀስም ይሰብራሉ። አንዳንዱ ሁሉም እያልኩ አይደለም በነገራችን ላይ እና እንደዚህ ሲል ዝም ብላችሁ ከመሬት ተነስታችሁ ማንም ወንድ ጋር አይደለም እያልኳችሁ ያለሁት የእውነት የሚወዳችሁ የእውነት ለእናንተ ክብር ያለው የእውነት ለትዳር የሚፈልጋችሁ ወንድና ጥሩ ወንድ ካገኛችሁ አግቡ፣ ህይወታችሁ ይቀየር። ምን ችግር አለው? ግዴታ እኮ ከሀገራችሁ ወንድ አልተባለም። ገባችሁ? እናንተን የእውነት የሚወዳችሁና የእውነት ለእናንተ ቦታ ያለውን የእውነት የሚንከባከባችሁ የእውነት ለክብራችሁ የሚጨነቅ ወንድ ካገኛችሁ የትኛውም አገር ዜጋ ይሁን አግቡ፣ ወላሄ አግቡ። ለምን የእኛ ወንዶች ሁሉም እያልኩ አይደለም እዚ ጋር እንደዚህ ብዬ ስናገር በጣም በጣም ከሚባለው በላይ የሴቶቹን ቀስም እየሰበሩ ደሞዛቸውን ብራቸውን እየበሉ አስረግዘው ጥሎ እየጠፉ ስንት ስንት ሆዲ ቁጠረው እንጂ ስንት ሴቶች አሉ እንደዚህ በወንድ በባሎቻቸው ተገፍተው በባሎቻቸው ተከደው በባሎቻቸው እነሱ እየተንከራተቱ እነሱ ለራሳቸው ኩርትም ብለው ሴቶች ባሎቻቸው። ወላሂ እኔ አንድ ነገር ልንገራችሁ፣ እኔ በፊት ማለት ነው በፊት ባሌ እንዲያምርበት፣ ባሌ ጥሩ ደረጃ ላይ እንዲደርስ፣ ባሌ የሆነ በቃ እምር ብሎበት፣ ኩርትም ምስል በጣም ነበረ የሚያሳዝነኝ። አሁን አሁን ሳይ የራሴን ኩርትም አድርጌ ባሌን ስንከባከብ ነበረ እና ተጠንቀቁ። ራሳችሁን አትጣሉ። ከምንም በላይ ራስ ወዳድ መሆን ያለባችሁ። ራስ ወዳድ ሆኖ ስላችሁ ለራሳችሁ ጊዜ ስጡ። ራሳችሁን ተንከባከቡ። ራሳችሁን አክብሩ። ራሳችሁን አስከብሩ። ማንም ከእናንተ በላይ የለም። ገባችሁ? ለራሳችሁ ኑሩ፣ ለማንም አትኑሩ። እዚ ጋር እንደዚህ ብዬ ስናገር ማነው ለማንም አትኑሩ። ወላሂ የገዛ ባሌን ያላችሁት ይከዳችኋል፣ የሆነ ቀን ይከዳችኋል። እና ሙሉ እምነታችሁን ሙሉ ሁሉ ነገራችሁን አሳልፋችሁ አትስጡ። የነገ ቀን ይሄ ነገር የሆነ ነገር ሊከሰት ይችላል ብላችሁ አስቡ። እዚ ጋ ወላ እግሬ ያብጠዋል እና ድዋ አድርጉልኝ እስኪ ምን ባደርግ እግሬን ማቃጠል ይተወኛል? እስኪ ንገሩኝ። በለ ወላይ ጫማ ስለብስ በጣም ነው የሚያቃጥለኝ። እንደዛ ሲያቃጥለኝ ደግሞ ወላ ጫማ ነብልቄ በላጡ ላይ ስቆም እንዴት እንደሚቀዘቅዘኝ። እና በድዋችሁ አትርሱኝ። እና ራስ ወዳድ ሁኑ ስላችሁ እኔ ሰዎቹን በድሉ ሰዎች ላይ ምናምን ሳይሆን ለራሳችሁ ወቁበት፣ ራሳችሁን ውደዱ ከምንም በላይ ከራሳችሁ በላይ ማንም ሊሆን አይችልም። ገባችሁ? የምታደርጉትን ነገር ሁሉ ራሳችሁን ሁኑ ብዬ ነው የምላችሁና ለማንኛውም የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ እናመሰግናለሁ። አሰላም ሰላም አለይኩም ወረመቱላሂ ወበረካቱ